አንቺ እየተቀረጸች ነው እየተቀረጸው እኮ ነው፣ ለዩቱብ እየሰራ ነው። ታደሷ ሚሳደብ ሰዎች፣ ሁሉም ልጆች በቃ

እኛ አይሁላቸው አሁን ብሩኖ እንትና ወንገለኛ ግን እነሱ ሶስታችሁም ቢሆን ችግር የለም። ያኛው ጋር ደግሞ አንድዬ ነው። እኔ የሚያሳስብኝ ነ ወንድ ሱ ደግሞ በጤ ታይሚ ለምንድን ነው የምታለቅሰው? ለብሩኬ ነው ወይ ለልጅ ዋዝነ ነው የምታለቅሰው?